ፑቲን ዩክሬናውያንን እፎ የሚያስበል ውሳኔ ሊወስኑ ነው። የሩሲያው ፕሬዚዳንት ቭላድሚር ፑቲን የተኩስ አቁም ሊያደርጉ ነው። በመጨረሻም ያቺ ደምና አጥንት የሞላባት የዩክሬን ምድር እንደ መብረቅ እያንባረቁ እሳት ከሚተፉ የሩሲያ የምጽአት ቀን እየተባሉ ከሚጠሩት የሰማይ ላይ አናብስት እየተባሉ ከሚሞካሹት በድምፃቸው ብቻ የወታደሮችን ልብ ከሚያረዱት ጀቶችና ድሮኖች ድብደባ እፎይ ልትል ቀን ሊወጣላት እየተቃረበ መስሏል። ከነዚያ እሳት እየተፉ ምድሪቱ የገሃነም ምልክት ካደረጓትና የዩክሬንን የጨለማ ዘመን ካቀረቡት አውዳሚ የሩሲያ ሚሳይሎች ርፍ ልትል ፀሐይ የወጣላት ይመስላል። ፑቲን አስገራሚ ንግግር አድርገዋል። ትራምፕ በቁጣ ነደው ጥቂት ቀናቶች ብቻ አላችሁ ሲሉ ተናግሯል። በትንታኔ እንመለከተዋለን። አብራችሁን ቆዩ። ፑቲን በዩክሬን ለሶስት ቀን የሚቆይ ጊዜያዊ የተኩስ አቁም እንደሚያደርጉ ገለጹ። የሩሲያው ፕሬዝዳንት ቭላድሚር ፑቲን በዩክሬን ጊዜያዊ የተኩስ አቁም እንደሚያደርጉ አስታወቁ። ክሬምሊን ይፋ ያደረገው ይህ ተኩስ አቁም የሁለተኛው ዓለም ጦርነት ማብቃት መታሰቢያን ምክንያት በማድረግ ከሐሙስ ሚያዝያ 30 2017 ዓ ም ጠዋት ጀምሮ እስከ ግንቦት 3 2017 ዓ ም የሚቆይ ይሆናል ተብሏል። የዩክሬን የውጭ ጉዳይ ሚኒስቴር አንድሪ ሲባ በምላሹ ቢያንስ ለ30 ቀናት የሚቆይ አስቸኳይ የተኩስ አቁም ም እንዲደረግ ጠይቋል። በሁለቱ አገራት መካከል የሰላም ስምምነት እንዲደረስ ጥረት እያደረጉ የሚገኙት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ቋሚ የተኩስ አቁም ስምምነት ተደርጎ ማየት እንደሚፈልጉ ተናግረዋል። ክሬምሊን የፋሲካ በዓልን በማስመልከት ለ30 ሰዓታት የዘለቀ የተኩስ አቁም እንደሚያደርግ ገልጾ የነበረ ቢሆንም በደቂቃዎች ውስጥ ግጭቱ በመቀጠሉ ሳይሳካ ቀርቷል። በዩክሬን የተኩስ አቁም ለማድረግ ከ20 ጊዜ በላይ ሙከራ የተደረገ ቢሆንም አንዳንዶቹ በደቂቃ ውስጥ በመፍረሳቸው ሁሉም ውጤታማ ሳይሆኑ ቀርቷል። በቅርቡ የፋሲካ በዓልን ምክንያት በማድረግ ይፋ የተደረገው የተኩስ አቁም ውጊያ እንዲቀነስ ያደረገ ቢሆንም ውጊያ ባለመቆሙ ላለመሳካቱ ሁለቱም ወገኖች እርስ በርሳቸው ይካሰሳሉ። ክሬምሊን ሰኞ እለት ባወጣው መግለጫ ፑቲን ሰብአዊነትን መሰረት በማድረግ የተኩስ አቁም ለማድረግ ወስነዋል ብሏል። መግለጫው አክሎም ሩሲያ ዩክሬንም ተመሳሳዩን እርምጃ መውሰድ እንዳለባት ታምናለች ብሏል። በዩክሬን በኩል የተኩስ አቁሙን ለመጣስ የሚደረግ ማንኛውም እርምጃ የሩሲያ ፌዴሬሽን መከላከያ ኃይል ተመጣጣኝና ውጤታማ ምላሽ ይሰጣል ሲል ያስጠነቀቃል። ሩሲያ አሁንም የዩክሬንን ቀውስ ከስሩ ለመፍታት የሚደረግ የሰላም ንግግር ያለምንም ቅድመ ሁኔታ የምትቀበል ሲሆን ከዓለም አቀፍ ማህበረሰብ ጋር ለሚደረግ ገንቢ ውይይት ዝግጁ መሆኗን ገልጻለች። መግለጫውን ተከትሎ የዩክሬን የውጭ ጉዳይ ሚኒስቴር ሲባሃ ሩሲያ እውነት ሰላምን የምትፈልግ ከሆነ የተኩስ አቁም አሁኑኑ ማድረግ አለባት ብሏል። ለምን እስከሚያዝያ 30 ድረስ እንቆያለን ሲሉ የጠየቁት ሚኒስትሩ አሁን ተኩስ የሚቆም ከሆነ ለ30 ቀናት መዝለቅ ከቻለ ለታይታ ሳይሆን እውነት ይሆናል ብለዋል። ሚኒስትሩ በኤክስ ገጻቸው ላይ በለጠፉት መልእክት አገራቸው ለዘላቂና ሙሉ የተኩስ አቁም ዝግጁ ናት፣ እኛ ሁሌም የምንጠይቀው ለ30 ቀናት የሚቆይ የተኩስ አቁም እንዲደረግ ነው ብለዋል። የዋይት ሀውስ ፕሬስ ኃላፊ ካሮሊን ሌቪት ፕሬዚዳንት ዶናልድ ትራምፕ በሁለቱም ሀገራት መሪዎች ላይ ያላቸው ትዕግስት እየተሟጠጠ ነው ሲሉ ተናግረዋል። ቋሚ የሆነ ላይ የተኩስ አቁም ማየት ይፈልጋሉ። ቭላድሚር ፑቲን ጊዜያዊ የተኩስ አቁም ለማድረግ ማስታወቃቸውን አውቃለሁ። ፕሬዚዳንት ትራምፕ ግድያው እንዲቆም ቋሚ የተኩስ አቁም እንዲደረግ እንደሚፈልጉ ግልጽ አድርገዋል። የሚፈሰው ደም ይቁም ብለዋል። ይህ የፑቲን መግለጫ የተሰማው በዩክሬንና ሩሲያ ጦርነት ውስጥ አሜሪካ በጣም ወሳኝ ሳምንት ስትል በጠራችበት ወቅት ነው። አሜሪካ በሁለቱ ሀገራት መካከል የሰላም ስምምነት እንዲደረስ እያሸማገለች የምትገኝ ሲሆን ዶናልድ ትራምፕ ግን ምንም አይነት ለውጥ የማያዩ ከሆነ ጥረታቸውን እንደሚያቋርጡ አስጠንቅቋል። ፑቲን በበኩላቸው ለዶናልድ ትራምፕ ሩሲያ ሰላም እንደምትፈልግ ለማሳየት ጥረት እያደረጉ ነው። ትራምፕ የሩሲያ ዩክሬን ስምምነት በሁለት ሳምንት ይለቅ ሲሉ ተናግሯል። ፕሬዚዳንት ዶናልድ ትራምፕ እሁድ የሩሲያና የዩክሬን ጦርነት በሁለት ሳምንት ወይም ባነሰ ጊዜ ውስጥ ለማስቆም ስምምነት እንደሚፈልጉ ተናግሯል። በኋላ ግን ትንሽ ተጨማሪ ጊዜ ተቀባይነት ሊኖረው ይችላል ብለዋል። የትራምፕ የጊዜ ገደብ ለርዕሰ ሊቃነ ጳጳሳት ፍራንሲስ ቀብር ሮም በነበሩበት ወቅት ከዩክሬን ፕሬዚዳንት ቭላድሚር ዜለንስኪ ጋር በቫቲካን ከተማ ከተገናኙ ከአንድ ቀን በኋላ ነው። ትራምፕ ወደ ዋሽንግተን ከመመለሳቸው በፊት በኒው ጀርሲ በሚገኘው በሞሪስታውን ማዘጋጃ ቤት አውሮፕላን ማረፊያ አስፋልት ላይ ለጋዜጠኞች እንደተናገሩት ስብሰባው በጥሩ ሁኔታ የተከናወነ ይመስለኛል። በሚቀጥሉት ጥቂት ቀናት ውስጥ ምን እንደሚፈጠር እንመለከታለን። ምናልባት ብዙ እንማር ይሆናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዩክሬን አቻቸው ቭላድሚር ዜሌንስኪ ክሪሚያ የሰላም ስምምነት አካል አድርገው ለሩሲያ አሳልፈው ለመስጠት ፈቃደኛ ናቸው ብለው እንደሚያስቡ ተናገሩ። ኬቭ ግን ከዚህ ቀደም ይህን መሰሉን ሀሳብ ውድቅ አድርገው ነበር። እንደ አውሮፓውያን አቆጣጠር በ2014 በህገወጥ መንገድ ሩሲያ የተቀለለችውን ግዛት የዩክሬኑ ፕሬዚዳንት አሳልፈው ለመስጠት ዝግጁ ስለመሆናቸው የተጠየቁት ትራምፕ እንደዚያ ነው የማስበው ሲሉ መልሰዋል። ትራምፕ አክለውም የሩሲያው ፕሬዚዳንት ቭላድሚር ፑቲን ጦርነቱ እንዲቆም የተኩስ እንዲያቆም ተቀምጠው ስምምነት እንዲፈርሙ አሳስበዋል። ይህም በሁለት ሳምንት ውስጥ ሊሳካ እንደሚችል ጠቁሟል። ትራምፕ ይህን የተናገሩት ከቫቲካን ከተመለሱ በኋላ ለጋዜጠኞች በሰጡት አስተያየታቸው ነው። ለእርሰ ሊቃነ ጳጳስ ሳት ፍራንሲስ የቀብር ስነ ስርዓት ቫቲካን ተገኝተው የነበሩት ፕሬዚዳንቱ ከዘለንስኪ ጋር አጭር ቆይታ አድርጓል። ትራምፕ ውይይቱ በጥሩ ሁኔታ መጠናቀቁንና ስለ ክሪሚያ በጣም አጭር ውይይት ተደርጓል ብሏል። የካቲት ወር በዋይት ሀውስ በሁለቱ ፕሬዚዳንቶች መካከል የተደረገውን አለመግባባት ለማመልከት ሊሆን በሚችል መልኩ ዘለንስኪ አሁን ረጋ ያለ ይመስላል ሲሉ ተናግሯል። ዩክሬን ምንም አይነት የግዛት ስምምነት መደረጉን ደጋግማ በመቃወም በመሬት ጉዳይ ላይ መነጋገር የሚቻለው የተኩስ አቁም ስምምነት ላይ ሲደረስ ብቻ መሆኑን አበክራ ስትገልጽ ቆይታለች። ዘለንስኪም ሆኑ የሩሲያው ፕሬዝዳንት ቭላድሚር ፑቲን በትራምፕ አስተያየት ዙሪያ በይፋ ምላሽ አልሰጡም። እሁድ ዕለት የጀርመን መከላከያ ሚኒስቴር ቦሪስ ፒስቶሪየስ ዩክሬን ለተኩስ አቁም በሚል ግዛቷን የሚያካትት ስምምነት እንዳትደርስ አስጠንቅቋል። ሚኒስትሩ ለጀርመኑ የዜና ማሰራጫ የአረዲ እንደተናገሩት ኬቭ በአሜሪካው ፕሬዚዳንት ሀሳብ መሄድ የለባትም ብሏል። ትራምፕ ባለፈው ሳምንት እንደተናገሩት አብዛኞቹ ዋና ዋና የስምምነት ነጥቦች ላይ ተስማምተዋል ብሏል። ዘገባዎቹ እንደሚያመለክቱት ዩክሬን ክሬሚያን ጨምሮ በሩሲያ የተነጠቀችው ሰፊ መሬት እንድትሰጥ ልትጠይቅ ትችላለች። እንደሚታወሰው የሮማው ጳጳስ ቀብር ከመፈጸሙ በፊት የተገናኙት ዶላንድ ትራምፕና ዘለንስኪ በቅዱስ ጴጥሮስ ቤተ ክርስቲያን ውስጥ ጥልቅ ውይይት ሲያደርጉ ተስተውሏል። ዋይት ሀውስ ሁለቱ መሪዎች ያደረጉት የ15 ደቂቃ ውይይት በጣም ውጤታማ ሲል ገልጾታል። የዩክሬኑ ፕሬዚዳንት በበኩላቸው ታሪካዊ የመባል አቅም ያለው ሲሉ ውይይታቸውን አንቆለጳጵሰዋል። ቅዳሜ ዕለት የሁለቱ ሀገራት መሪዎች በሮም ያደረጉትን ውይይት በተመለከተ ዋይት ሀውስ አዎንታዊ ድምጸት የያዘ መልእክት ሲያስተላልፍ፣ ዘለንስኪ በበኩላቸው በጋራ ውጤት ማምጣት ከቻልን ታሪካዊ ሊባል የሚችል በጣም ትምህርታዊ የሆነ ውይይት ነው ብለው ነበር። ውይይታቸው ያተኮረው የህዝባቸውን ሕይወት መታደግ ምንም ቅድመ ሁኔታ የሌለበት ሙሉ ተኩስ አቁምና በተደጋጋሚ የሚከሰት ጦርነት የሚከላከል አስተማማኝና ዘላቂ ሰላም ላይ እንደነበረ ገልጸዋል። ዘለንስኪ አክለውም በጋራ ድሎችን ማስመዝገብ ከቻልን ታሪካዊ ሊባል የሚችል ትምህርታዊ ውይይት ነበር ያካሄድ ነው ፕሬዚዳንት ዶናልድ ትራምፕን አመሰግናለሁ ብሏል። ሁለቱ መሪዎች ከተወያዩ በኋላ ከቅዱስ ጴጥሮስ አደባባይ ውጭ ከሌሎች የዓለም መሪዎች ጋር ተገናኝቷል። ትራምፕ ሞስኮና ኬቭን የተኩስ አቁም ላይ እንዲደርሱ እና የሰላም ስምምነት እንዲያደርጉ ጫና ሲያደርጉ ነበር። ዶናልድ ትራምፕ ከዚህ በፊት የሁለቱ ሀገራት መሪዎች በቅርቡ የሰላም ስምምነት ላይ የማይደርሱ ከሆነ አስተዳደራቸው ራሱን ከጉዳዩ እንደሚያርቅ አስጠንቅቀው ነበር። እንደሚታወሰው ሩሲያ ያለምንም ቅድመ ሁኔታ ከዩክሬን ጋር የሰላም ድርድር ለማድረግ ዝግጁ ናት ሲሉ ፕሬዝዳንት ቭላድሚር ፑቲን ገለጹ። ፑቲን ይህን የገለጹት የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ አራተኛውን የሞስኮ ጉብኝት ካደረጉ በኋላ ነው። ቭላድሚር ፑቲን ከስቲቭ ዊትኮፍ ጋር ባደረጉት ውይይት የሩሲያ ወገን ያለምንም ቅድመ ሁኔታ ከዩክሬን ጋር የሚያደርገውን ድርድር ለመቀጠል ዝግጁ መሆኑ መግለጻቸውን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለመገናኛ ብዙሃን ተናግሯል። ፕሬዚዳንት ዶናልድ ትራምፕ ሩሲያና ዩክሬን ስምምነት ላይ ለመድረስ መቃረባቸውን አስታውቀው ነበር። የትራምፕ መልእክተኛ እስቲቪትኮቭ ከፕሬዚዳንት ቭላድሚር ፑቲን ጋር ከተወያዩ ከሳታት በኋላ ነው። ፕሬዚዳንቱ ይህንን ያሉት ጥሩ ድርድር መደረጉን ጠቁሟል። በድርድሩ ዩክሬን አልተገኘችም። ሩሲያና ዩክሬን በከፍተኛ ባለስልጣናት ደረጃ ተገናኝተው ስምምነቱን እንዲያገባድዱ ትራምፕ ጠይቀዋል። ፕሬዚዳንት ቭላዲሚር ዜሌንስኪ ዘላቂ የተኩስ አቁም ስምምነት ለማድረግ ሩሲያ ላይ ጫና መደረግ አለበት ብሏል። አሜሪካ ባቀረበችው የተኩስ አቁም ስምምነት መሰረት ዩክሬን የተወሰኑ ግዛቶቿን በሩሲያ ስር እንዲሆኑ ትፈቅዳለች። ሩሲያ የክሪሚያን ቀጠናን በይዞታዋ ስር እንድታስቀጥል እንደሚፈቅዱ ትራምፕ ተናግሯል። ዜለንስኪ ግን ይህን ሀሳብ ነቅፈዋል። ሩሲያ 20 በመቶ የዩክሬን ግዛትን በጦርነት አማካኝነት በቁጥጥር ስር አድርጋለች። የትራምፕ መልእክተኛና ፑቲን ሞስኮ ሲገናኙ ለአራተኛ ጊዜ ነው። የፑቲን አማካሪ ዮሪ ዮሽካፍ ውይይቱ በጣም ጠቃሚ ነበር ብሏል። በዩክሬን ጉዳይ ብቻ ሳይሆን ሌሎች ዓለም አቀፍ ጉዳዮችን በተመለከተም የአሜሪካና የሩሲያ ተወካዮች እንዲቀራረቡ በር ከፍቷል ሲሉ አክሏል። ፑቲን ጦርነቱ ከተጀመረ ለመጀመሪያ ጊዜ ከዘለንስኪ ጋር ለመነጋገር ዝግጁ መሆናቸውን ባለፈው ሳምንት ገልጿል። ለፋሲካ የተደረሰውን የተኩስ አቁም ስምምነት ለሰላሳ ቀናት የማራዘም እቅዶች ነበሩ። ዘለንስኪ የክሬሚያ ቀጠናን በሩሲያ እጅ መተው ተቀባይነት የሌለው ነው ብለው ሲከራከሩ ቢቆዩም፣ አሁን ግን ከተኩስ አቁም ስምምነት በኋላ ሌሎች ነጥቦች ላይ መነጋገር እንደሚቻል